የበሽታዎች ቅኝት ዳሰሳ ከማድረግ በተጨማሪ መደበኛና የዘመቻ የክትባት መርሃ ግብሮችን በማካሄድ የልጅነት ልምሻ በሽታን ከሀገራችን ለማጥፋት እየተሰራ ይገኛል። በሀገራችን ባለፉት ስምንት ወራት አርባ የፖሊዮ ቫይረስ ተጠቂዎች በመገኘታቸው የክትባት ዘመቻ በሀገራችን በስድስት ክልሎች የሚካሄድ ሲሆን በአማራ ክልልም በአራት ዞኖችና በአራት ከተማ አስተዳደሮች ይካሄዳል። ሶስተኛው ዙር የተቀናጀ የፖሊዮ በሽታ ወረሽኝ መከላከያ ክትባት በክልላችን ባሉት ስምንት ዞኖች ነው የሚሰጠው። ከመስከረም ሰላሳ እስከ ጥቅምት ሶስት ባሉት አራት ተከታታይ ቀናቶች እንግዲህ የዚህ የክትባት ዘመቻ ያስፈለገበት አንዱ ምክንያት ያው ፖሊዮ ወረርሽኝ በተለያዩ የሀገራችን ክልሎች እንደዚሁም በጎረቤት ሀገር ጅቡቲ አዋሳኝ በሆኑ ወረዳዎች ጭምላ አፋር አዋሳኝ በሆኑ ወረዳዎች ጭምር ወረርሽኝ የተከሰተበት አግባብ ነው ያለውና ሶ ይሄንን ወረርሽኝ ምላሽ ለመስጠት ይሄ የክትባት ዘመቻ ተዘጋጅቷል ማለት ነው። የልጅነት ልምሻ በሽታ ለዘላቂ አካል ጉዳት የሚያጋልጥ አደገኛ በሽታ በመሆኑ ከመከሰቱ በፊት ብቸኛ መከላከያው ክትባት ስለሆነ ከ10 ዓመት በታች የሆኑ ሁሉም ህጻናት በዚህ የክትባት ዘመቻ እንዲካተቱ ይጠበቃል። ፖሊዮ እንደምታውቁት በአማርኛ የልጅነት ልምሻ ብለን የምንጠራው በሽታ ነው። ረዘም ላለ ጊዜ በሀገራችን በ1972 ጀምሮ እስካሁን እየሰጠነው ነው የሚገኝ የክትባት አይነት ነው እንግዲህ በዋናነት የእጅና የእግር ድንገተኛ መልፈስፈስን የሚያመጣ የበሽታ አይነት ነው በቫይረስ አማካኝነት ፖሊዮ ቫይረስ በሚባለው አማካኝነት በቫይረስ አማካኝነት የሚመጣ ኬዝ ነው እና ከመከሰቱ በፊት መከላከል የምንችለው ደግሞ በዋናነት በክትባት ነው ኬዙ ከተከሰተ በኋላ ያው ብዙ ህጻናቶች እንደምታዩዋቸው እጃቸው እግራቸው ተልፈስፍሶ የምናገኝበት ኬዞቹ ሳምፕል ኮሌክት ተደርገው ሲታወቅ እሱ ከሆነ ኬዙ ከተከሰተ በኋላ የማይመለስ ስለሆነ ቀድመን ኬዝ እንዳይከሰት የመከላከል ስራውን ነው የምንሰራ። በሽታውን ለመከላከልና ከሀገራችን እንዲጠፋ ለማስቻል መደበኛ የክትባት መርሃ ግብሮችን ከማካሄድ በተጨማሪ እንዲህ አይነት ዘመቻዎችና የበሽታዎች ቅኝት ስራዎች በእጅጉ አስፈላጊ ናቸው። ክትባት በመደበኛውም እየተሰጠ ነው የቀጠለው። ነገር ግን ያው ቅድም ባልኳቸው ምክንያቶች በተለያየ በግጭትም በአንዳንድ ሁኔታዎች ክትባት ያልደረሳቸው ተደራሽ ያልሆኑ ያቋረጡ ህጻናቶች አሉ። ስለዚህ እነዚህ የህፃናቶች ለዚህ ወረርሽኝ ወይ ለዚህ በሽታ ተጋላጭ የሚሆኑበት አጋጣሚ ስላለ ያው ተከታታይ የሆነ ያው የምላሽ ዘመቻዎች፣ የክትባት ዘመቻዎች ይከናወናሉ ማለት ነው። ከዛ ውጪ እንግዲህ የበሽታ ቅኝት አሰሳማ አንዱ እንደ ህብረተሰብ ጤና ተቋም ህብረተሰብ ጤና ኢንስቲትዩት የበሽታ ቅኝት አሰሳ ስራዎች ይሰራሉ። ስለ ተጠርጣሪዎች ሲገኙ ከተጠርጣሪዎች ላይ ናሙና እየተወሰደ ምርመራ እየተካሄደ የማረጋገጥ ስራ ይሰራል ማለት ነው። የክትባት ዘመቻው ውጤታማ ይሆን ዘንድ የሃይማኖት አባቶች ወላጆችና ሌሎች የሚመለከታቸው አካላትም ድርሻቸው ከፍ ያለ ነው። እኛ ደግሞ እንደ ሃይማኖት አባቶች መልእክት የምናስተላልፍበት ሰዎቹ ደግሞ ዙሮ ክትባት የሚሰጡት በዘመቻ የሚወጡት እንዳይቸገሩ አንድ ቦታ ልጆቹ እንደ ግንዛቤ ለማስጨበጥ ለመስጠትና አንድ ቦታ ለማ እንዲሰበሰቡ ለማድረግ ትልቅ ኃላፊነትና ትልቅ ሚና እንዳለን ብዙ ጊዜ እንዳይወስድብን አሁን ዛሬ ተሰጠን ከ30 እስከ 4 ነው ማድረግ የምንችለው እኛ ደግሞ በስፋት መልእክት ካስተላለፍን አንድ ቦታ የማግኘት እድል ካገኘን አራት ቀን በአንድ ቀን ውስጥ ማለቅ ይችላል የሚል እምነት አለንና ይህን ሁሉ ዛሬ የምናሳካበት ትልቁን ኃላፊነት ይዘን የምንሄድበት ሀሳብ ነው ዛሬ የተሰበሰብ ነው። በክልሉ በዚህኛው የክትባት ዘመቻ 3.5 ሚሊዮን ህጻናት ለመከተብ በታቀደው መሰረት ዘመቻው እንዲሳካ ሁሉም ባለድርሻ አካላት ርብርብ እንዲያደርጉ ተጠይቋል። ብዙ ህጻናቶች ልንደርስ የምንችለው ቤት ለቤት በሚሄዱ። ስለዚህ በርካታ የክትባት ሰጭ ቡድኖች በሺዎች የሚቆጠሯል። የክትባት መስጫ መሳሪያዎቹ አጠቃላይ ክትባቱ ራሱ በፍጥነት በተቀላጠፈ ሁኔታ መድረስ አለበት። ይህን ለማድረግ ሁሉም አካላት ከከፍተኛ አመራሩ ጀምሮ እስከ ጤና ባለሙያው አጠቃላይ የጤና አመራሩ፣ ሚዲያው ከፍተኛ ኃላፊነት ነው ያለበት።